በፈተና ወይም በቻለንጅ የሚወሰደው አንደኛው የመሰረተ ልማት ተደራሽነት ጉዳይ ነው። ስለ ዲጂታል ፋይናንስ ካነሳን መሰረተ ልማቶች በተለይም የመብራትና የቴሌ መሰረተ ልማት በጣም ወሳኝ ነው። በአማራ ክልል አሁን ባለው ሁኔታ ከ53 ፐርሰንት አካባቢ ነው የመብራት ተደራሽነት ያለመኖሩ የራሱ ፈተና ይኖረዋል። የኢንተርኔት ተደራሽነትም ባልተደረሰባቸው አካባቢ በቀላሉ ይሄን ለማድረስ የራሱ የሚያስቸግር ነገር ይኖረዋል። በሌላ በኩል በተወሰነ ደረጃም በተለይ ሴቶች አካባቢ ሴቶች፣ ህጻናት ላይ ያሉ የህብረተሰብ ክፍሎችን አንዱ የፋይናንሻል አካታችነት ስራ መሄን እንዲያተኩር ስለነበረ፣ በተለይ ከሰላም ጋር ተያይዞ የሚኖሩ ተጽዕኖዎች እነሱን የበለጠ ተጽዕኖ ስለሚያሳድርባቸው በቀላሉ የፋይናንስ ተደራሽነቱን እነሱ ላይ ለማሳደግ የተጀመሩ ስራዎች ቢኖሩም ግን እንዳንድ በጉድለት ሊወሰድ የሚችል ነው። በዋናነት ግን የመሰረተ ልማት አቅርቦቱ እንደ ፈተና ሊወሰድ የሚችል እና በቀጣይ መታየት ያለበት እንዲሁም የተቋማት ቅንጅት እስካሁን ያለው ጥሩ ሆኖ የበለጠ ደግሞ ወደ ቀጣይ ማጠንከር አለብን ብለን የምንወስደው ነው።